እኔ ከዐርሽ በሌለኝ እያለ ይሉሃል። አቤት ባዶ ጭንቅላት መሆን እንዴት ያስጠላል! ሱብሃናላህ። ተመልከቱ ያጀመዓ፣ እንግዲህ ቁርአን ሲወርድ በሁለት አይነት መንገድ ነው የወረደው። አያቱል ሙህካማ እና አያቱል ሙተሻቢህ ይባላል። ማለትም ብዙ ትርጉም የሚቀበል የቁርአን አያት አለ፣ አንድ ትርጉም የሚቀበል የቁርአን አያት አለ። በአጭሩ ቀለል ስናደርገው ያጀመዓ፣ እንኳን ሰፊ በሆነው አረበኛ ቀርቶ በዚህ በጠባቡ አማርኛ እንኳን እንደዚህ አይነት አጠቃቀም አለ። ለምሳሌ ሰውየው መጣና መሲ እኮ ዋንጫ በላ። በላ ማለት ነው ዋጠ ማለት ነው፣ እንደ ወሰደ ማለት ነው። አሁንም በድጋሚ ሰውየው ሲጓዙ ውሎ መጣና። ዛሬ እኮ እግሬ ቀጠነ ይላል። ምን ማለት ነው? ቀጠነ ማለት ያ ሐቂቃ እግሩ ቀጥኖ ነው ወይስ ድካሙን እየገለጸ ነው? ወልከቶ ያ ጀማ፣ በአማርኛችን እንደዚህ አይነት አጠቃቀሞች ቁርአን ውስጥ አያተል ሙተሻቢሃ ይባላሉ። ረህማኑ አለል አርሽ ስተዋ የሚለው ቁርአን አንቀጽ እንዲሁ ደግሞ ወሰማአ በነይናሃ ቢአይዲን ሌሎችም እንደዚሁ አያተን ሙተሻቢያ የሆኑ የቁርአን በርካታ አንቀጾች ከዚሁ ነው የሚመደቡት። እናም ሰውየው መሲ ዋንጫ በላ የሚለውን ቃል ዋጠ ብሎ በቀጥታው እንደማይወስደው ሁሉ ረህማኑ አለል አርሽስተዋ የሚለውን የቁርአን አንቀጽም በቀጥታ አይወስድም ማለት ነው። የራሱ የሆነ ትርጉም ስላለው እኔ እነዚህ የቁርአን አንቀጾችን በቀጥታው ነው የምወስዳቸው የሚል ከሆነ ደግሞ ቁርአንን በቁርአን ያጋጫል፣ ሐዲስ በሐዲስ ያጋጫል። መቼም አይገባቸውም። እስኪ አንድ ምሳሌ እንጥቀስ። ረህማኑ አለል አርሽስተዋ የሚለውን አንቀጽ በላይኛው አቅጣጫ ብላችሁ ከተረጎማችሁ አላህ ስብሓን ወተዓላ ስለ ነቢ ኢብራሂም ወደ ፊልስጤን በሄዱ ጊዜ እንዲህ ይላል። እኒ ዛሂቡን ኢላ ሮቢ ሰየህዲን። አሉ እኒ እኔ ዛሂቡን እየሄድኩ ነው ኢላ ሮቢ ወደ ጌቴ። የተህም የሄዱት ፍልስጤን፣ መልከቱ ያጀማ አብርህማኑ አላሽ ስተዋ የሚለው የቁርን አንቀጽ በላይኛው ተብሎ ተፈስሯል። ይሄ ደግሞ የቁርን አያት በታችኛውን ያመላክታል። ስለዚህ ሐሳቡ መጋጨቱ ቀርቶ አልፈረሰም። አያቱል ሙተሻቢሃ የሆኑ የቁርን አንቀጾች ወይም ሐዲሶች በቀጥታው ሳይሆን በተስማሚው ሊፈሰሩ ይገባል ማለት ነው አራት ነጥብ

ሙተሻ ቢሆኑት ብዙ ትርጉም ያላቸውን ነው እየልዩ የሚያመጡባችሁ፣ እብቲጋአል ፊትና ፊትናን ፈልገው እማውን ፊትና ላይ ለመጣል ፈልገው፣ ወብቲጋአ ተእዊሊ ራሳቸው የሚፈልጉትን ትርጉም እየሰጡ እማውን ፊትና ላይ ለመጣል፣ እነዛን ነው እየተከታተሉ የሚያመጡባችሁ ብሎናል አላሁ ስብሓነሁ ተዓላ። አውግዟቸዋል ማለት ነው። ስለዚህ ልንሸወድ አይገባም በእነዚህ ሰዎች። አሁን ደግሞ መሼኮች አላህ ያለ ቦታ ያለ አቅጣጫ ያለ ነው ስለሚለው ምን ይላሉ? እስኪ እንስማ። አላህ ተከ ይቀጣ የታመ በገራ ነው በቀይ ነው ተዋላ ይባል አላህን ባህሪ የምንገልጸው አልሐምዱሊላህ፣ አህለ ሱና ወል ጀማዓ ረሱልም እንደነገሩን ቁርአንም እንደሚነግረን ለይሰ ከሚስሊ ሸይ ብሎ እንደነገረንም በቦታም አቅጣጫም በምንም ይወጅ የሚነሩጁ አላህን ገልጽ ነው። አሁ ተዓላ እንደምናውቀው ከአርሽም ሆነ ከሰማይ ከሌሎችም ነገራቶች ፈላጊ አይደለም። አላህ የሰው ልጆችን ሲፈጥር ከሰው ልጆች ፈላጊ ሆኖ እንዳልሆነው ሁሉ ይህንን አርሽንም ሲፈጥረው ከሱ ፈላጊ ሆኖ አይደለም። ሸኽ ዓብዱ ዘይኑ የሃይቁ ጀግና ስለ እነዚህ ሰዎች ምን ይላሉ? እስኪ እንስማ። እኔ እኮ ወሃቢያ ስንል እኮ አንድ ላይ መቀመጥ አህዋሉ ሊነፍታበት ይደርሳል። እንደምን ነው ወሃብ የተናገሩ ይሄ አሁን ደግሞ ከማዲዎች ሙዓዝሃቢ ምን ይላል? እስኪ አልሐምዱሊላህ፣ ሽኩር እንስማ። አሚር ሁሴንስ በተውሂዱ ጮራ አሏህን እናጣ አይከጅልም፣ በል ከቦታ ስፍራ። በመጨረሻ እማትጠብቁት ሰው ላሳያችሁ። እሱስ ምን ይላል እስኪ እንስ ነው። አላህ ሱብሐነሁ ወተዓላ ደግሞ ጊዜ አይገዛውም የጊዜ ፈጣሪ ነውና፣ ቦታ አይገዛውም የቦታ ፈጣሪ ነውና። በጊዜና በቦታ በስፔስ ኤንድ ታይም ሊወሰን የሚችለው የሰው ልጅ ነው። አላህ ሱብሐነሁ ወተዓላ ግን ቦታንም ጊዜንም ፈጣሪ ነውና፣ ከቦታም ከጊዜም ወሰን ያለፈ ተአምረን መስራት የሚችል ጌታ ነው።